ከድር አለ እንግዲህ፣ ትናንትና በእድላዊትና በኤፍሬም መሀል የተፈጠረውን ነገር ሁላችንም አይተናል፣ ሰምተናል፣ በጣም ተገርመናል፣ ተደንቀናል ማለት ነው። እንግዲህ በጣም እንደምታፈቅረው በጣም እንደምትወደው በጣም ብዙ ጊዜ እንደጠበቀችው ከዚህ በላይ ግን እንደማትችል በቃ፣ በድንገት እንዳፈቀረችው መጣ ነግረው ነበረ። ኤፍሬምም አጣብቂኝ፣ ከባድ ከባድ አጣብቂኝ ውስጥ ገብቷል ማለት ነው። እሺ፣ ቤዛንስ ምን ላድርጋት አንቺን እኔ ማለት ሊረዳት ፈልጎ ይሆን ምን ይሆን አይታወቅም። ብቻ ግን ቤዛስ ሲል ነበረ እና ጥያቄው መልሶ እሱ ብቻ ነበረ። ኤኒዌይስ ግን እንድታለቅሽ አልፈልግም፣ እንድትጎጃ አልፈልግም እያለ እያባበላት ነበረ አቅፎ። እንግዲህ እንደምታዩት ይህንን ቪዲዮ ያየችዋ ቤዛ እንግዲህ ጭምቷ፣ ዝምተኛዋ ቤዛ ዛሬ እሳት ለብሳ እሳት ጎርሳ ኤፍሬምን ምን በጥፊ እስከ መማታት ጥላ እስከ መሄድ ደርሳለች ማለት ነው። ሁኔታው ምንድን ነው? የተፈጠረው ነገር ምንድን ነው? ብዙዎቻችሁ ኤፍሬምን እየወቀሳችሁ ትገኛላችሁ። ለዛም እንግዲህ ምላሽ ሰጥቷል። አንዳንዶቻችሁ ደግሞ እንትናን አሁን የመጣችሁን እድላዊትንም የምትወቅሱ ሰዎች አላችሁ ና? በአጭሩ እንግዲህ ስለ ቤዛ ስለ እድላዊትና ስለ ኤፋ ልናወራን የመጣ ነው። በመጀመሪያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች፣ ይህንን ቪዲዮ ስትጀምሩ ላይክ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። እንግዲህ እንደኔ እንደኔ ማለት አሁን እዚህ ጋር እንትና ጥፋተኛ ናት እንትና ጥፋተኛ ነው ብዬ ልናገር የምችለው ነገር የለም። ግን አንድ ሰው መሄድ ያለበት መመራት ያለበት መጓዝ ያለበት ብዬ ማስበው ልቡ ውስጥ ባለው ፍቅር ነው። ወይም ደግሞ አሁን ለምሳሌ ሁለት ሴቶችም ለምን ሀያ ሴቶች አያፈቅሩትም? እሱ ልቡ ወደ አደላው ማለት በጥቅም አጥቅም ወይም ደግሞ የሆነ ጊዜ ውለታ ወላይልኛለች ወይ የሆነ ውለታ ውሎልኛል። ስለዚህ እንዴት ብዬ ውለታዋን እንትንላለሁ ይህም ፍቅሯን ባልቀበል እኮ ውለቷስ ድሮ እንደዚህ ያረገችልኝስ ድሮ እንደዚህ ያረግልኝስ? ብለን በውለታ የምንታሰር ከሆነ ትክክለኛ ፍቅር የለም። ትክክለኛ ፍቅርን ራሱ እያጠፋችሁት ነው የምትሄዱትና። ና እዚህ እስኪ፣ እውነቱን እናውራ። እኔ እንደ እውነቱ እንደ እውነቱ ከሆነ አሳዝናኛለች ልጅቷ ማለት ነው። ለምን በጣም አምኖራን ያለቀሰችው እግዚአብሔርን ማለት ከልቧ የሆነ አንዳንዴ የሆነ የምታስመስሉት ነገር አለ ምናምን። ብዙ ሰው ብዙ ነገሮችን ልንጠረጥር እንችላለን፣ እያስመሰለች ነው እያስመሰለ ነው ብለን። ግን የእሷ በጣም የተለየ ነበር። አይኗ ሁሉ እስኪ ቀላ እውነተኛና ትክክለኛ እንባ ነበር ያየውባት ፊቷ ላይ። እንደገና ደግሞ በጣም ማለቃቀሷ ራሱ የሚያሳዝን ነገር ነው እና ለምን ተናገርሽ ወጠሽ ፍቅርሽን ብዬ እኔ ላማትም ልሰድባትም ቆጣትም ልተቻትም አልችልም። ምክንያቱም ስሜቱ ያለው ሳጋ ስለሆነ በማንም ስሜት ልቀልድ ላሾፍ አልችልም። ግን ደግሞ ቤዛስ እዚህ ጋር ምን ትሆን? አሁን ስለ ቤዛ አይደለም ወሬው፣ ጥያቄው ስለ ቤዛ አይደለም ወይም ደግሞ ኤፍሬም አሁን ሲጀመር አንድ ነገር ልንገራችሁ። ቤዛ በዚህ ልክ መጮህ፣ በዚህ ልክ መቆጣት፣ በዚህ ልክ መናደድ፣ መበሳጨት አይጠበቅብሽም። በእርግጥ ልጅቷ አንችን አልፋ ተናግራሻለች። ምን እንዳላችሁ በምን አይነት ሁኔታ እየቀጠላችሁ እንደሆነ ምናምን ነገር ያው መገመት አይከብዳትም፣ ትገምታለች። የምትገምተው ነገር አለ ግን ደግሞ አታውቅም አይደለ፣ ስለ እናንተ ምን የምታውቀው ታሪክ የለም። ግን ተነስታ ቤዛ ብላ ጠርታ ያልሆነ ነገር ስትናገር ነበር፣ ደስ የማይል ነገር ማለት ነው። በዛ ምክንያት ሊያናድድሽ፣ ሊያበሳጭሽ ይችላል። ያው ያ ነገር በቃ ብዙ ነገሮች አናደች ሊሆን ይችላሉ። ግን እንዳጭሩ፣ እንደ እውነቱ ከልጅቷ ጋር የሚያደርስሽ ነገር አለ ብዬ አላስብም። ቤዛ ልጅቷን የመናገር መብት የለሽም። ልጅቷም ይቅርታ ልጅቷ ምላት እንግዲህ እድላዊትን ነው እና እሷም አንቺን የመጠየቅ መብት የላትም። እዚህ ጋር ኤፍሬም ነው ያለው መሀል ላይ። ስለዚህ እሱ ነው መወሰን ያለበት። አሁን እዚህ ጋር ሁለታችሁም ጋር ሊሆን አይችልም። ሁለታችሁንም ደርቦ ሊይዛችሁም አይችልም። ይሄ ባህላችንም ምናችን ምንም አ ይሄ ፍቅርም ሊሆን አይችልም። ግን እኔ እንደተረዳውትኝ ኤፍሬም በአንድ ሴት መርጋት እንደማይችል ነው። ለወቅሶ አይደለም፣ ልታችሁ አይደለም። ግን ትክክለኛ ነገሩን አያውቅም። በቃ መንገዱ የትኛው ማንጋ እንደሆነ ትክክለኛ ፍቅር ያለበት ማንጋ እንደሆነ ፍቅር ያለበት ማንንም አያውቅም። እኔ እስከማውቀው ድረስ ደግሞ ቤዛ በዚህ ልክ እስከ መማታት የሚያደርሳት ነገር አለ ብዬ አላስብም። በዚህ ታይም ለምን መሰላችሁ እኔ አስተውዬ እስከ መጨረሻው ነው የማየው፣ ዝም ብዬ ከላይ ከላይ አይደለም። ቤዛን ተረዳት ወይ እንደዚህ እርጋት ቤዛ ትክክለች ብዬ አሁን ላወራ አልችልም። ቤዛም ስህተት አለባት፣ በጥፊ የመማታት መብት የላትም ልጁ እንዲህ እየተጨነቀ ፊት ሁሉ ተቀይሯል። እግዚአብሔርን ኤፍሬም በቃ አብዷል፣ ኦረዲ ጎዳና ወጧል። አይታችሁት ከሆነ በጣም አጣብቂኝ ውስጥ በጣም ከባድ ሁኔታ ውስጥ ነው የሚገኘው ይሄ ልጅ ለምን መሰላችሁ? እራሱ ወዳድ ቢሆን ኖሮ አንዱን መርጦ ቁጭ ይላል። ምንም የሚያሳስበው የሚያስጨንቀውም ነገር የለም። የራሱ ጉዳይ ወይ ቤዛን ይመርጣል፣ ወይ እድላዊትን ይመርጣል። ማን ያስጨንቀዋል? ማን ያዘዋል? ማን ምን ይለዋል? ማንም። በራሱ መመራት በራሱ መወሰን ይችል ነበር። ግን እድላዊት በዚት እያለቀሰችበት ነው ታሳዝናለች። ቤዛ ደግሞ እዚህ ተስፋ አድርጋ እየጠበቀችው ያለ ነገር አለ። ያ ነገር ስላስጨነቀው ነው ስለ ሰው ስላሰበ ነው። ስለ ሰው ስለተጨነቀ ነው። ነገቸው ምን ይሆናል፣ ሴት ልጅ መጉዳት ስላልፈለገ ነው እንጂ አንዷን መርጦ ቁጭ ማለት ይችላል። ቤዛ ደግሞ በዚህ ልክ ሲጀመር፣ እኔ ልንገራችሁ፣ እንደ እውነቱ ከሆነ ቤዛ በጣም ጨዋ ልጅ፣ በጣም የተረጋጋች፣ በጣም ደስ የምትል ልጅ ናት። ግን በጥፊ መማታት አትችልም። እኔ እስከማቀው ድረስ እንደሚወዳት ማጣት እንደማይፈልግ እሷን ከእሷ መለየት እንደማይፈልግ አብረው እንድትቀጥል ጓደኛው እንድትሆን እንደሚፈልግ እንጂ እንደሚያፈቅራት ሚዲያ ላይ ወጦ አልተናገረም። አፈቅራታለሁ ያለ እሷ መኖር አልችልም ብሎ ያቃል አያውቅም። ለእሷ ራሱ ፍቅሩን አልገለጸላትም አይደል ስለዚህ እሷ አሁን የኔ ነው የኔ ሰው ነው ብላ የተማመነችበት ነገር ምንም ማሰሪያ ነገር በጓደኝነት እኮ መዓት ጓደኞች እኮ ሊኖረን ይችላል አደለ ብዙ ወንዶች ሊኖሩ ይችላሉ ወንድ ወንድ ከሆነ ደግሞ ብዙ ሴት ጓደኞች ሊኖሩ ይችላሉ አይደል ግን ትክክለኛ ስሜቱን ነግሯት ወይ ደግሞ ትክክለኛ ስሜቱን ነግረው አብረው የሆነ ነገር ካልጀመሩ ስሜታቸውን ካልተገላለጹ ምናምን ነገር ማንም ሰው በማንም ላይ መብት የለውም አሁን ቤዛ በጣም ቆጥሆናለች። ይህ ነገር ተረጋግታ መወሰን በጊዜ ሳይረፍድባት ምርጫዋን ምርጫው ማን እንደሆነ መወሰን ያለበት ነገር ምን እንደሆነ ጠይቀው በጊዜ መሸሽ ካለባትም መሸሽ መቀጠል ካለባትም እንድትቀጥል ይሆናል እንጂ በዚህ ልክ ጮሃ፣ ተናዳ፣ ተበሳጭታ በጥፊ መማታት ባለጌ ልክስክስ ምናምን ብላ መሳደብ አትችልም። የእውነት ነው የምላችሁ፣ መረዳት ነበረባት። እሱ ተረድቷት የለ አደለም ከልብ ኮ የምትዋደዱ የምትፋቀሩ ከሆነ ኮ ስንት ነገር ኮ መስዋዕትነት ይከፈላል፣ ስንት ነገር ኮ ይቻላል አይደል? ቤዛ ዛሬ ትንሽ አጥፍታለች ብዬ ነው የማስበው። እንደኔ አሁንም አሁንም ልነግርሽ የምችለው ነገር ቤዛ ከአንቺ ጋር ማንም ሊወዳደር አይችልም። ብዙ ከአንቺ የሚበልጡ ቆንጆ ቆንጆ ሴቶች ሊመጡ ይችላሉ፣ ግን አንቺን መሆን አይችሉ አንቺ የራስሽ ውበት ያለሽ ልቅ የሚያልሽ አንቺ የራስሽ ተፈጥሮ ያለሽ ልቅ የሚያልሽ ቆንጆ ነሽ። አንቺን የሚሆን አንቺን የሚያከል አንቺን የሚመስል ሰው የለም ሊበልጡሽም ከአንቺ በታችም ሊሆኑ ይችላሉ፣ ምትበልጫቸው፣ ሊበልጡሽም ሊኖሩ ይችላሉ። ግን ልነግርሽ የምችለው ነገር ኤፍሬምን በጊዜው በጊዜው አንቺ ስሜት እንዳለች ነው የተረዳሁት። ወይም ደግሞ በጣም በጣም እንደምትፈልጊው የሌላ ሰው ሆኖ ማየት እንደማትፈልጊ ነው የተረዳሁት ያየሁትኝ። ግን ቤዛ ይህንን ነገር ማወቅ የምትችው አሁኑኑ በጊዜ የራስሽን መንገድ መፈለግ ያለብሽና ትክክለኛ ጥያቄ መጠየቅ ያለብሽ ዛሬ ነው ብዬ ነው የማስበው። ይሄ ልጅ ደግሞ ለዚች ልጅ ዛሬ የማይሆን ቃል ገብቶላት፣ አለቀሰች ተከዘች፣ እንደዚህ ያለች እንደዛ ያለች ብሎ ስላሳዘነችው ብቻ አብሯት የሚሆን ከሆነ ዛሬ አደለም የሚገላት የእውነቴ ነው ምላችሁ። አብሯት እንደውም ፍቅሯን ተቀብሎ ከቀጠለ ነው እች ልጅ ሊጎዳት የሚችለው፣ ያን የእውነታውን ስታውቅ ነው፣ ለእሷ ያለው ስሜት እየቀነሰ ሲሄድ ነው። የእውነቴ ነው አሳዘነችኝ ብሎ ፍቅር የለም፣ አሳዘነኝ ብሎ ፍቅር የለም። ትክክለኛ ልብን ማዳመጥ አለ በኤፍሬም እና መናደድን መበሳጨትም አይጠበቅብም ስልኩን ራሱ ሰብሮታል አይታችሁታል የማይኮን ስልክ ወርውሮታል ቤዛ በጣም ተቆጥታ በጣም ተናዳ ሌላ ሰው ሆና ነው የመጣችሁ በእርግጥ ብዙ የሚያናደዱ ነገሮች አሉ ግን እዚህ ጋ ችግሩ ማባባስ ሳይሆን መፍትሄ ለመፈለግ ሶልቭ ለማድረግ ነው መሞከር ያለብን ብዬ ነው ማስበው እንደኔና ቤዛ ወደ ራስሽ ተመለሽ ተረጋጊ የራሽን ውሳኔ ወ ወስኝ የራሽን ኑሮ ኑሪ የራሽን ነገር አስተካከይ ምክንያቱም እንደዛ ካልሆነ የምትጎጁ ነገር አንችነሽ ዝም ብሎ ስሜት ከሆነ ከአንቺ ጋር የነበረው በጓደኝነት ከሆነ ትክክለኛ ነገሩ የምታቂው፣ እንዲሁም ትክክለኛ ነገር አገኘሽ፣ ትክክለኛ መንገድ፣ ትክክለኛ ጊዜው አሁን ላይ ነው። የምትወዱ የምታፈቅሪ ከሆነ የቻልሽውን ነገር አድርጊ፣ የቻልሽውን ነገር አጣሪ። ግን ችግሩ እሱ እንደ አንቺ አይነት ስሜት ባይሰማውስ የሚለው ነገር ነው። ብቻ አላውቅም። እድላዊትም በጣም ነው የምታሳዝነው እንደ እውነቱ የሆነ አነጋገሯ ሁሉ ነገር በቃ ትክክለኛ ፍቅር እንዳለ ነው የሚያሳየው የሚያስረዳው ብቻ ግን ፈጣሪው ናቸው። ኤፍሬም ደግሞ መረጋጋት አለብህ። እራስ ወዳድ ብትሆን እኮ እንዲ ትጨናነቅም ነበር። እውነት እንነጋገር ከተባለ ግን ችግሩ አንተ ደግሞ ከሴቶች ጋር ስትቀራረብ የሆነ ገደብ የለህም ወይ ደግሞ የሆነ መስመር የለህም። የሆነ መስመር አስምረ እኮ እስከዚህ እስከዚህ ማለት ሴት ልጅ ደግሞ የሆነ ነገር ካላየችብ ልታፈቅር አትችልም። ወይ ደግሞ የፍቅር ስሜት የሚሰማት ለአንተ በምታሳያት ነገር ነው። አንተ በአብራ በምታሳየው በምታሳልፉት ጊዜ ነው። ይህን ነው። አንተ ደግሞ ከመጠን በላይ ቀረብካ ታፈቀረች። ለምን አፈቀርሽ ማለት አትችልም። አሁን እንዴት አድርገ እንደምትቸግሩ እንደምትፈጣው እማቀው ታሪክ የለም። ግን እችን ልጅም ገና ፈቀረችኝ ብለ አለቀሰች ብለ እሷን ለማከም ወይ ደግሞ እሷን ለማስተካከል ብለ ከእሷ ጎን ሆኜ ልቀጥል ብለ የማየውን ተስፋ ሰጣት። ደግሞ ነገ ጥላት ብትሄድ የምትጎዳው አሁን ብትጎዳ ይሻላል። የእውነት አልፈለግሽም ብለህ ስሜት ትክክለኛ ነገርን ተናግረ አብረን አንቀጥልም ብለህ ብትነግራት ይሻላል። ምክንያቱም የማይሆን ተስፋ ሰጣት ብዙ ህልሞችን ካስያስካት በኋላ ነገም ከነገወዲያ ትጎዳለች። ለቤዛ ያለህን ስሜት ደግሞ በጊዜው ነገራት። እሷም የራሷን ህይወት ትጀምር፣ የራሷን ኑሮ ትኑርበት፣ የራሷን መንገድ ትከተል። ምክንያቱም እሷ በጣም ብዙ ተስፋ እንዳደረገች ነው ያየሁት። በጣም ብዙ ህልሞች እንዳሏት ከአንተ ጋር ባትነግረኝም ግን ብዙ ነገሮች እንዳሉ በድንገት የሆነች ሴት መጣች ሲባል በጣም ነው የተናደደችው የተበሳጨችው። እና ቤዛ ደግሞ መረጋጋት አለብሽ በመማታት በመጮህ በመጫጫት ብጥለሽ በመሄድ ምንም ምትፈችው ችግር የለም። እውነታውን እንደውም እዛው ጋር ቁጭ ብለሽ ምረጥ፣ ከሁለታችን አንዳችን ምረጥ ብለሽ ቁጭ ማለት ትቼ ነበር። ለሱ የቤት ስራ መስጠት ነበረብሽ። በዛ ልክ አናደሽው፣ በዛ ልክ አንቺም ተናደሽ መሄድ አልነበረብሽም። ብቻ ከባድ ነገር ነው እየተፈጠረ የመጣው። አይ ዘንድሮ የዘንድሮ ፍቅር ግን እንደው ይገርማል። እንደው እንደው ይገርማል የምር እኔ እንኳን አንዳንዴ እንደውም በትንፋሽ ራሱ የሚተላለፍ እየመሰለ ነው። ከሆነ ሰው ጋር የሆነ ቀን የሆነ ሰዓት ላይ አብራችሁ ካሳለፋችሁ በቃ ማፍቀር ነው። ኧረ ከመቼ ወዲህ ነው እንደዚህ አይነት ፍቅር የመጣው? ግን ይገርማል። ነገ ከነገ ወዲያ ደግሞ ያለውን ነገር ጊዜ የላችሁ፣ እመጣለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩ።